ጤና ይስጥልኝ፣ የጊዮን ድምጽ ተከታታዮቻችን፣ የዕለቱን አጫጭር መረጃዎች ወደ እናንተ አድርሳለሁ። በቅድሚያ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን በማይናማር ዲኬቢኤ ካምፕ ውስጥ ያሉ 255 ኢትዮጵያውያን ወደ ሀገራቸው ለመመለስ ከመንግስት ምላሽ ባለመገኘቱ በራሳቸው ውሳኔ ወደ ታይላንድ ለመሻገር የወሰኑት ብሶት የወለደው ሙከራ ባለመሳካቱ ባሉበት ካምፕ በከፋ ሁኔታ እንደሚገኙ ገልጸዋል። ከእገታ ከወጡ በኋላ ከ45 ቀናት በላይ እንዳስቆጠሩ ካሉበት ካምፕ በኃይል ለመውጣት ወደ ሀገር ለመመለስ የመንግስት ምላሽ በመዘገየቱ ወደ ቀድሞ አስከፊ ቦታ ትወሰዳላችሁ እየተባሉ እንደሆነ ገልጸዋል። ግፍ ስለበዛባቸው ከትላንት በስቲያ ሻንጣቸውን ሰብስበው ከካምፑ ለመውጣት እና ወደ ታይላንድ ለመሻገር ቢሞክሩም ጥበቃዎቹ እንደመለሷቸው፣ አሁንም መንግስት አፋጣኝ ምላሽ እንዲሰጣቸው ጠይቀዋል። 255ቱ የሚሆኑ ዜጎች ከካምፑ ወጥተን እንደሆነውን ይሁን ብለው በምሬት በማይናማር ካምፕ ወደ ታይላንድ ለመሻገር እንደሞከሩ በዚህም ተመለሱ ተብለው አፈሙዝ ጭምር እንደተደቀነባቸው ገልጸዋል። አሁንም በ አሁንም ቢሆን በቶኪዮ የሚገኘው የኢትዮጵያ ኤምባሲ ነው ጉዳዩ የሚመለከተው። ቶኪዮ ያለው የኢትዮጵያ ኤምባሲ በአስቸኳይ ከዲኬቢኤ አርሚ ጋር ተነጋግሮ ኒው ዴሊ ላለው የኢትዮጵያ ኤምባሲ የልጆቹ ስም ዝርዝር እንዲተላለፍ ማድረግ አለበት ሲል መፍትሄውን ጠቁሟል። ኢትዮጵያውያኑን ለማምጣት የኢትዮጵያ አየር መንገድ ቃል እንደገባለት የ495 ልጆች የመመለስ ጉዳይ ተስፋ ባለው ሂደት ላይ እንደሆነ የቀሪዎቹ 255 ልጆች ስም ዝርዝርም ወደሚመለከተው አካል እንዲላክ አሳስቧል። የታይላንድ ባለስልጣናት ካልፈቀዱ ልጆቹ ወደ ታይላንድ ለመሻገር ቢሉ ጥበቃዎቹ እንደማይፈቅዱላቸው የገለጸው ኮሚቴው ኒው ዴሊ ያለው የኢትዮጵያ ኤምባሲ እና ቶኪዮ ያለው የኢትዮጵያ ኤምባሲ አይናበቡም ብሏል። የ725 ዜጎች ዝርዝር ተላልፎ የኢትዮጵያ አየር መንገድ ይዞት እያለ ኒው ዴሊ ያለው የ495 ዜጎች ስም ዝርዝር ብቻ ሲሆን 255 ዜጎች የት ገቡ ብሎ መነጋገር ነበረባቸው። አሁንም በቶኪዮ የኢትዮጵያ ኤምባሲ ከሚመለከታቸው አካላት ጋር ተነጋግሮ መፍትሄ ያሰጠን ሲል አሳስቧል። በኢትዮጵያ የሰሜን ተራሮች ብሔራዊ ፓርክ ውስጥ ብቻ የሚገኙ ብርቅዬ እንስሳቱ ከቅርብ ጊዜ ወዲህ ቁጥራቸው እየተመናመነ መጥቷል። የሰሜን ብሔራዊ ፓርክ ባለው ትልቅ የተፈጥሮ ሀብት እንደ ኢሮፒያን አቆጣጠር በ1978 በዩኔስኮ የዓለም ቅርስነት ከተመዘገቡ ቦታዎች መካከል አንዱ ሲሆን እንደ ኢሮፒያን አቆጣጠር በ1978 እንደ ዋሊያ ቀይ ቀበሮ ባሉ ዝርያዎች ከፍተኛ ቁጥር መቀነስ ምክንያት በ1996 በአደጋ ውስጥ ካሉ የዓለም ቅርስ ዝርዝር ውስጥ ተካቶ እንደነበር ይታወቃል። ሆኖም ቀጥሎ ሆኖም ቀጥሎ ሆኖም ቀጥሎ ባሉት ሀያ ዓመታት በተሰሩት መልካም ስራዎች ምክንያትና እነዚህ ዝርያዎች ቁጥራቸው በመጨመሩ እና በመረጋጋቱ ፓርኩ አደጋ ውስጥ ካሉ ዝርዝር መዝገብ ውስጥ እንደ ኢሮፓውያን አቆጣጠር በ2017 እንዲወጣ ተደርጓል። ይሁንና ዛሬ ላይ ፓርኩ ተመልሶ የአደጋ መዝገብ ውስጥ የሚያስገባው ሁኔታ ውስጥ ገብቷል። እጅግ እጅግ አሳዛኝ በሆነ ሁኔታ በፓርኩ ውስጥ ከነበሩ አንድ ሺህ ዋሊያዎች ሶስት መቶ ደርሰዋል። ከዚህ ከዚህ ውስጥም በሰሞነ ሕማማቱ አንዱን በጥይት ተገሎ ስጋውን ለገበያ ለማቅረብ ተጭኖ ሲወስድ ከፍንጅ ተይዟል።